ሁሉ ነገር ትሰራለች። ሁሉ ነገር መሬቶ እሱ እሱን ያጠነከራቸው እሳቸውን እንደዚያ ነው። ሴትዮዋ ታለች ባሉዋ አረጃ።

የሴቶች መስቀል ነው እንግዲህ፣ ዛሬ ጎመን ነው። ምን በለው ጎመን ነው። ጎመን በቅቤ በሚጥሚጣ ዝይብር አንዴ ተመቸኝ እንጂ አሚን አሚን አሚን እናቴ፣ እርሶንም ያቆየት እኛንም ያዝልቀን። እናቴ ስንት አመቶት ነው? ሰባ ሶስት አመቶቱ እንዲህ ይሰራሉ። ምንድነው ይሄ በዓል ስሙ? ዛ ይሄ አሁን ምን በለው? ምንድነው ያንበር ክትፎ

ለዚህ ያደረሰ አምላካችን ለሉል እግዚአብሔር ምስጋና ይገባልና፣ ችን በአየር በእግር ያመጣን ይመልሰን። ይሄ ሁሉ እንደተደሰትን እናንተ ተደሰቱ፣ አሳጡ፣ አገኙ። ውሃም አየሩ ይስማማችሁ። በውሃም ጥረት በንፋሱ ጡርጡር ነገር አገኙ፣ ተደሰቱና በሰላም ወደ ሀገራችሁ ተመለሱ።

ሰባ ሶስት አመታቸው ነው ብላችሁ እንዴት እንደሚያስተናግዱ ያም በርክትፎ እየበላን ነው እንግዲህ። እሳቸው የኔ አባትና እሷ ምህረተ ስላሴ ዘብሬ። የአባቷ ስምና የባሏ ስም አንድ አይነት ነው በዚህ አጋጣሚ። እና ስምንት ልጅ አላት፣ የአስራ ስድስት የልጅ ልጅ አላት። ሁሉም አግኝተዋል የምጠብቀው ተስያ

ውስለጥነካ ስራ ሰው ነ ስራ በጣም ወዳል መቀመጣልወድ ሰው ከሰራ ይጠነክራል። ግን እግዚአብሔር እግዚአብሔር ነው የሰጠኝ ለዚህ ማበቃኝ ለዚህ ሚያደረሰኝ ፈጣሪ ነው።

አያውቁም። እኔ ግን እድሜ በትክክል ያውቁት፣ አዲስ አበባ ተወልጄ ክርስትና የተነሳሁትም አዲስ አበባ ስለሆነ ነው። የሆነ ጊዜ ጣሊያን ለመሄድ እድሜ ደግሞ እኔ ታች ነው የማወራው፣ እኔ አላቅም። አሁን ልጄ ደግሞ እድሜሽ በአንቺ 60 ዓመት ካልሞላ እኮ አይፈቅድም መውጣታች አስብኩኝና እንደ እኔ እኮ መድሀኒዐለም አዲስ አበባ ተወለድኩት ለምን ሄጄ ለመንግማን ቢሮ ገብቼ እኔ አልኳት። የጃነ ጊዜ እኮ እዚህ አይሆንም ካቴድራል ነው የሚሄዱ ብላ መዝገብ ሳባ አርጋ አውጥታ ስምሽ ማነስ ብለ ምረተስላት በቃ ልፋትም የለም ወደ አገኘሁት በጣም ደስ ያለኝ ያኔ ስልሳ ሁለት ዓመት ነበር። እድሜን ያወቅኩት በዚህ ነው። አዲስ አበባ ስለተወለድኩ ነው። እኔ በላይ ያሉት አርባ አመት ነው ይላሉ። ላ አመት ነው ልጆች ግን ከዛ በላይ ናቸው። ስለዚህ እግዚአብሔር በጣም ወዳለሁ። ስለቀመት አሉኝ እሰራለሁ። እዚህ ስገባ እዚ እዚህ ስገባ ስገባ አብርሃም ብቻ ተቃዋሚ አይደለም ያው ገልጸውለት ነው። ሁሉም በቃ አሁንም አሁንም ራሱ ባለቤቴ ተቃዋሚ ነው። ልጆቼም ሁሉ ተቃዋሚ ናቸው። አሁን አንድ ቀን ባለቤቴ ሲቆጣ፣ አብ ያለው አንድ ነገር ለማግኘት አንድ ነገር ማጣት ግድ ነው አለው። ያው ቢቀበልም በቃ ይኸው እግዚአብሔር ይመስገን። ከወንዶች የጉራጌ ማረሻ ረጅም ነው መሀላቸው ገብቼ ከነሱ አርሳለሁ። እነሱ ይደክማቸዋል፣ እኔ ካልደከመኝ ደግሞ ያሳፍራቸዋል። እንዴት እንዴት እሷ እየሰራች እንዴት እናርፋለን? ብለው እፍረት በቃ እፍረት ይዟቸዋል። ከዛ ይገባኛል። ያው ግራና ቀኝ እንዲህ አያቸዋለሁ። በቆሪንት ሚዲያ ከዛ ወጣለሁ። ከዛ ቁጭ ቁጭ ይላሉ። ሰራሁ፣ በጣም ሰራሁ። እግዚአብሔር ይመስገን። እኔ በሬ አላረስኩም። በሬ ማረስ ከባድ ነው፣ ለኔ አልችለውም። እንጂ በጣም ሰርቻለሁ። ይሄ ይሄ ሰርቻለሁ ለማለት በጣም ይቀንዳል፣ ይጨንቃሉ። ስለዚህ የስራ ሰው ነው። ስራ ወርዳለሁ። ምን ብዬ ላውራላችሁ? ስለ መስቀል ደሞ ስለ መስቀል ለባህሉ ደሞ፣ ለኮ ይሄ አንብር ክትፎ ባህሉ ነው። በተለይ ቻሃ መስበሩ እዚህ ያገሪ፣ እኔም ባለቤቴ ቻሃ ስለሆነ ዛይ አይቼ ነው እንጂ እዚህ ያገሪ የለም። ደግሞ አንብርክቶ የሚበላው እራት ነው። ቁርስ የማይበላም ምሳም የማይበላ መክሰስ የማይበላ ግን ባህሉ እራት ነው ያንብርክቶ። ስለዚህ ጤናና እድሜ አስጠንና እስከ ዛሬ ደግሞ አመት ካቆየኝ እንዲሁ ተሰብስበን አመቱ እሱ በጤና ይጠብቅልን እንጂ። አሜን። እናንተ ምረት እድሜ ይስጣችሁ። አሜን። የልባችሁ መሻት ይስጣችሁ። አሜን። ያለማችሁት፣ ያሰባችሁት፣ ያቀዳችሁት ፈጣሪ አምላክ ሙሉ ያርግላችሁ። አሜን። ሁሉም እቅድ አለው፣ አሳብ አለው፣ አላማ አለው። አላማ የሌለው የለም። ሁላችሁም አላማችሁ፣ አሳባችሁ፣ እቅዳችሁ! ያሰባችሁ ደረጃ ሁላችሁም ያደርሳችሁ። የልባችሁ መሻት ይስጣችሁ። የልባችሁ መሻት ይስጣችሁ። የልባችሁ መሻት ይስጣችሁ። አለማችን አገራችን ሰላም ይሁን። አገራችን አለማችን ሰላም ይሁን። አገራችን አለማችን ሰላም ይሁን። ጦርነት በቃ ይበለን፣ ሰላም ያወርድልን፣ ፍቅር ይስጠን። እንደው ሁለት ሺህ አስራ ሰባት ያስጨረሰን አምላክ ይሄ ሁለት ሺህ አስራ ስምንትም አስጨርሶ ለሁለት ሺህ አስራ ዘጠኝ ያብቃል ነው ከኔ ጎዳለሁ ደግሞ ራ ማዘር ልንጠይቅ ነው እና ሰዎችን አሁን እዚህ ቤት ውስጥ ያያቻቸው ሰዎች አሉ አይደል? እናቶች፣ ማዘር እያ እናቴያችን እያሉ ነው አዶ እያሉ ነው የሚጠሯችሁ። እና እስቲ እንጠይቅ። እኔ የምላችሁ እስቲ ስለማማን እየሄድን እናውራ፣ ችግር የለም እየሄድን ማውራት እንችላለን፣ ችግር የለም በመስታወት ነው። ይኸው እናንተ ራሳችሁን ደግሞ ይኸው እንደዚህ አሁን እናንተ እርስዎ ስንት ልጅ አሉት? አራት ልጆች ። ሁላችሁም ልጆች አሏቸው። አሁን እሳቸውን እናንተ እማማ እያላችሁ እየጠራችኋቸው ናቸው። እሳቸው ደግሞ ሲታዩ የእናንተ ያነሱም ይመስላሉ። ወላሂ አረ አይመስሉም። እሳቸው ትልቅ ሰው ናቸው ማለት ነው። በእናንተ እድሜም ይበልጣሉ። አይ ስፖርት ነው። እሳቸው ስፖርት ይሰራሉ። ስፖርት ነው ይሄ የቆፈረው ሁሉን ነገር ትሰራለች። ወንዝ ሁሉ መሬቱ እሱ እሱና ያጠነከራቸው እሳቸው፣ እንደዛ ነው ሴትየዋ ታለች። ባልዋ አረጃ፣ ባልዋ በጣም አረጃ። ስራ እሳቸው ጠንካራ ናቸው። ጠንካራ ማማ አንድ ላይ እንመስላለን። አይ ሲታዩ እኮ እሳቸው ምንም ያው ሹራብ አርገው ምንም ክልከው ይላሉ። አይ አይደለም፣ እንደው ነገሩ ነው እኮ ነገሩ ነው። እኔ አሁን ግራ ገባኝ። አሁን እሳቸው ይሄ ሁሉ ሰው ትላልቅ ሰዎች እዚህ ጋር ያሉትም ሀጂ ኢማሙም እሳቸውንም ስጠይቃቸው አረ እኔ ገና ነኝ፣ እሳቸው ትልቅ ሰው ናቸው አለ ያለው ነገር እንደቀጠለ ነው። እሽኩራ የሚባል እሽኩራ ነው አሰመሩ እሽኩራ የሚባል ቀበሌ ነው ያለሁት። ምን ልበላቸው፣ ጆፎሩ ያምራል፣ ቤቱ ያምራል፣ አካባቢው ያምራል። ስብሀነላህ ብዙ ብዙ ነገሩ ያምራል። እና እሽኩራ ነው ያለሁት አሁን ወደ በኋላ ላይ። ደመሮ ይበራል፣ እሱን እናሳያችኋለን። ግማሹ ህዝብ እዚህ ነው ያለው። እዚህኛው ቤት ይሄ እንዳያችሁት በጣም ነው የሚያምረው። ጋሼ ሰላሙ፣ አለይኩም ወሰላም። ሰላም ኖት? እና አደና ደና በቃ ይላችሁ። ይሄ ጆፎሮ የሚባለው ማንም የለም። ይሄ የህዝብ ሜዳ ነው። ጉራጌ ላይ ጆፎሮ የሚባለው የህዝብ ሜዳ ነው። ማንም በቃ ለልጆች ለሰርግ ለልደት ለማንኛውም ኢቨንት ካላችሁ ማንም ያችን ጠርጥሶ አይመጣም። ማንም ያችን ጥሶ አይመጣም። በህግ ሳይሆን በቃ ሰው የተስማማበት ንጹሕ መሬት ነው። መሬቱ ራሱ የሰጠ ነው። ከአመት አመት እንደዚህ አረንጓዴ ነው። መስቀል ህዝቡ ጥርግ ብሎ እዚህ ነው ያለው። ቅድም እያየሁ ነበር፣ በጣም ብዙ መኪና፣ በጣም ብዙ ህዝብ። እኛ ያለንበት አካባቢ ራሱማ አሁን ከጀርባችንም፣ ካዲስ አበባ ይመጣሉ ዛጋማሉ ምናምን፣ ማታ ላይ ታያቸዋላችሁ። በጣም እንደምታውቁት ባይፎን ነው እና የምቀርጸው፣ በጣም ጨለማ አይችልም እና ለማንኛውም ጉራጌ ላይ ደመራ ይሄንን ይመስል ነበረ። ሰው ውስጥ እየጨፈረ ነው። በዚህ ጋር ግን ጨልሞባቸዋል። በጉራጌ ሽንኩር ወረዳ ሽንኩራ፣ ሽንኩራ የሚባል ቀበሌ ውስጥ ነው። መልካም እህት ወንድሞቻችን በሙሉ ይመቻችሁ።